አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ አልሐምዱሊላ። እንግዲህ ዛሬ ደግሞ በቆሎ እየጠበስን ትዝታ ያለባችሁ ማለት ነው። አህሪቡ ብለናል። እዚህ ጋ እንደምታዩት የበቆሎ ጸጉር እየለቃቀመች ነው። ሙፈሪያ ሙፈሪያ፣ የበቆሎ ጸጉሩ ለማን ነው የምንለቅመው? ላይኪና ብትሰሪኝ ሩባለሳኝ ወላሂ እላጣሺ እንደዚህ ሰብሰብ ብለን ቤተሰቡ በሙሉ ደጃፍ ቁጭ ብለን በቆሎ እየጠባበስን እየበላን ነው። አህሪቡ ማሻላ፣ ለምን አራሳያችሁም አልኩኝ። እንደዚህ ደስ ሲል የምር ትዝታ ያለበት እንግዲህ አህሪቡ ማሻአላ፣ የበቆሎ ልጅ እያወጣች ነው። ልጇን ነው የበቆሌቱን፣ ልጇን ነው የምትሰርቂው? እሱቅ ነው ባየት መሀመድ ጀማን ና እስኪ አላት። የላትም ምች ፍሬ አላት የላትም። ወላሂ ልጅሽን

እኔ ፀጉር ላይ ልቀጥል ይልኝ። ወላይ ፀጉር የለኝም እንዴ ወይ ታለሽ? የለኝማ። በቆሎሽ መስላል ላንሳት። አምጪ አምጪ፣ እጅሽ እንትንሽ ላይ ላርግልሽ። ቀጣልሽ ላይ ያ ዑምሪ፣ ያነ ማሻአላ። የምፈርያ በቆሎ ስታምር፣ ልብላት እንዴ ይህ ማናት በቅጠል እኮ ናት። የት እዚህ ጋር ልሸፍነት። ማሻላማሻላላ አንቺዋ አሳራሽ። እየበላችሁ እየበላችሁ እየበላችሁ። እንግዲህ ሀባይ ቤተሰብ ሲመጣ ደስ ይላል። ሲለያዩን ደግሞ ከባድ ነው። ነገ ልሄዱብኝ ነው እኔ ማሻ አላህ። የማን ወሬ ዝቅት ሆነች? መሀመድ ትበላለህ? ትበላለ እ አንቺ ስጭኝ፣ ፀጉሩን ስጭኝ፣ ስጭኝ። ፀጉር የለሽም ብለሽኝ የለ ረግጬዋለሁ፣ ወቅጬዋለሁ። አንቺ ፀጉር የላይ ልጨምረው ትንሽ፣ ስጭኝ ትንሽ ጨምርኛ። አይ በቃኝም። ይሄ ፀጉሬን ልሰራበት ሁሉንም ስጭኝ። ይር ያ ሰላም፣ በዚህ ልሰራ ልሰራበት እንጂ ወንጂ በቃ፣ አንቺ ተሰሪበት፣ ለአንቺ ሰጥችሻለሁ። ኦካቱ ዱ በቆሎዬን አሳራርሽብኛ አንቺ ስታወሪ